ሚስት ሲታጭ መታጨት ያለበት ምን የምታደረግ ሴት ነው? ቃለ እግዚአብሔር የምትቀዳ ሴት ነው የምትታጨው ማለት ነው። ቃለ እግዚአብሔር የምትቀዳ ሰው፣ ወግ የምትቀዳ ነገር የምትቀዳው አትታጨው። ቃለ እግዚአብሔር የምትቀዳው ሚስት ትሆናለች። ሕይወት ስትቀዳ የምትገኝ ጥም የሚቆርጥ ነገር የምትቀዳ ጆሮዎቿ፣ እጆቿ፣ እግሮቿ፣ መላ ሰውነቷ ሁሉ የነፍስ ጥም የሚቆርጥ ነገር የሚቀዱ የሚቀዳ ነፍስ ያላት እሷ ነው የምትጣጭ የመጀመሪያ ለማግባት መስፈርት ይሄ ነው። ውሃ ትቀዳለች ወይ ነው ቃል እግዚአብሔር ተወዳለች ወይ። ከቤተ ክርስቲያን ውሃ መቅዳት፣ በረከት መቀበል፣ አስቀድሶ መመለስ፣ ኪዳናድርሶ መመለስ፣ መቁረብ፣ ከእግዚአብሔር ጋር መኖር። ውሃ አላት ወይ? ያ ውሃ ክርስቶስ ነው። ክርስቶስ በህይወቷ ውስጥ አለ ወይ? እንዲህ ያለች ሰው ነው የምትጣጨው። ቃል እግዚአብሔር ስትቀዳ ነው ወይ የተገኘችው? እንዲህ ያለችውን ነፍስ ሴት ማጨት ይገባል። ሁለተኛ ሚስት የሚታጨው ከጉድጓዱ ነው። ምን ማለት ይመስላቸዋል? ያ ውሃ ምንድን ነው ብለናል። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው ሃያ አራት ሰዓት እየበላ ሰጥሟል እኮ እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው ምላችሁ። እኔ እውነቴን ነው ለኢትዮጵያ እግዚአብሔር ያበቀለልን እረኛ አቡነ ተክለ ሃይማኖት ናቸው። ሁሉንም የሚጠብቁ እረኛ። በዛሬው ዕለት እንዴት እንደተወለዱ ልንገራችሁ። እሳቸውን ያበቀለልን ለነገስታት የንግስት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል በዕለተ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው አንድ አባት ሌባ አለው። ዝም ጋራ ከቆረቡ በኋላ በተክሊልም ካልሆነ በቁርባን የሚጋቡም ከሆነ ድንግልና የሌላቸው በቁርባን ካገቡ በኋላ አርባ ቀን የመጾም ግዴታ አለባቸው። ትዳር ለምን ገርል ነዋ። ገርል እኮ ነው። ማረፊያ አይደለም። ድግስ ቤት አይደለም። ገርል ነው። ሆ እንኳን ከሰው ጋር ብቻን መኖር ከባድ ነው አይደል? ሰው እኮ ሲያገባ ከቀላል ወደ ከባድ ነው። ከከባድ ወደ ቀላል ነው የሚሄዱ ያው ከቀላል ወደ ከባድ ነው። ሌላ ሰው ጋር ጨምሮ እንዲ ማለት ነው። የሌላ ሰው ጭምር ሐሳብ ድሮ እንዳሰብክ ትተኛለህ፣ እንዳሰብክ ትበላለህ፣ እንዳሰብክ ትተኛለህ፣ እንዳሰብክ ትነሳለህ። ሰው ስጨምር ግን እንዳሰብክ ከመን የተነምት ይል ጠያቂ አለህ ማለት ነው። አለቃ አለህ፣ ተቆጣጣሪ። ስለዚህ ገርል ነው። ትዳር ገርል ነው። ገርሉን የምትጀምረው ጾመህ ነው። አርባ ቀን ይጾማል። አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደ ተጋቡ አይጾሙም። ስለዚህ ረድኤተ እግዚአብሔር ይለያቸዋል ማለት ነው። አርባ ቀን ግን ከተጋቡባት ቀን ጀምሮ አርባ ቀን ይጾሙና በአርባኛዋ ቀን ስጋው ደሙ እንደገና ተቀበለው፣ ሰርግ ይደረጋል። መደገስ ይችላል አለመደገስ ይችላል። ምክንያቱም ክርስቶስ አርባ ቀን ከጾመ በኋላ የተገኘ ሰርግ ቤት ውስጥ ተገኘ ማለት ነው። ስለዚህ እሱም ገርልም ምንኩስና ምንድን ነው? ገርል ነው አይደል? ገርል ዋናው ገርል ምንኩስና የሚጀመረው ምን ተደርጎ ነው? ተጾሞ ነው። አንድ ሰው ከመነኮሰ በኋላ ስንት ቀን ይጾማል? ከመነኮሰበት ቀን ጀምሮ አርባ ቀን ይጾማል። አርባ ቀን ለዚያውም ልብሱን ሳያወልቅ ሰውነቱን ሳይታጠብ፣ እንዲያውም አብዛኛው የመነኩሴ መከራ ያለች አርባ ቀኗ ውስጥ ነው። ስቃይ የሆነም ፈተና ማለት ነው። ጠቅላላ የዲያብሎስ ጦርነት የሚከፈተው እዚህ አርባ ቀን ውስጥ ነው። አሁን ይህን ማስረዳት አይቻልም። የመነኮሰ ብቻ ነው የሚያውቁ ብቻ እንዳለው ማሳወቅት ግን ጥሩ ነው አለው። ብቻ ማለት ዝም ብሎ ምን ያህል ነው መጠኑ? መንኩሳችሁ ወቁት አይደላችሁ ነገር እሱም በጾም ነው የሚጀመረው? ክህነት ሲሰጥ በጾም ነው የሚጀመረው። አሁን አሁን ይኑራ አለ እንጂ አባቶቻችን ዲቁና ሰጠው። ለዲያቆኑ ምን ይሰጡታል? ጾም ይሰጣል። ቅስና ሰጠው ለቄሱ ምን ይሰጡታል? ጾም ክነት ገርል ነው ለሱም ጾም ይሰጣል። ሁሉም በጾም ነው የሚጀመረው። ለምን መዳረሻችን ጾም ነው። መንግስተ ሰማያት ውስጥ የጾም ኑሮ ነው፣ ያለ መብላት ኑሮ ነው። በጾም የተጀመረው በጾም ወደሚኖርበት ህይወት ያደርሳልና፣ ጾም ማለት እንደዚህ ያለ ጾም ትፌውስ ቁስለ ነፍስ ይላል ደግሞ ቅዱስ ያ ጾም የነፍስን ቁስል ምን ታደርጋለት እ ትፈውሳለች ወታ ጸምም ፍቶታተ ኩሉ ዘስጋ። የስጋን ፍትወት በሙሉ ጸጥ ታደርገዋለች፣ አርፈ ቁጭበል ትለዋለች። ማናት እንዲያ የምታደርገው? ጾም የነፍስን ቁስሏን የምትፈውሳው ጾም ናት። እትብ እንግዲህ ፈውስ ነው፣ ምንጭ ነው ብያችኋለሁ። መላካዊ ህይወት ነው፣ እግዚአብሔርን የሚያስመስል ህይወት ነው፣ የመንግሥተ ሰማያት ኑሮ ነው ጾም። ለዚህ ነው የምንጾመው ፍኖተ ክርስቶስም ነው የገድል መነሻም ነው የጸሎት ምንጭም ነው አጋንንትም አይወዱ ልንገራችሁ አንድ ሰው ገበታ አለ ገበታው ውስጥ ውሃ እርጥብ ሲሆን ነው ደረቅ ሲሆን ነው ትንኝ የሚመጣው እርጥብ ሲሆን ነው አይደለም አዎ እርጥብ ሲሆን ነው እንደዚህ ሁሉ ከማይጾም ሰው ሰውነት ማን ይሰበሰባል አጋንንት ይሰበሰባሉ አጋንንትን ዝንብ ወይም ትንኝ አድርጓቸው ይሰበሰባሉ። ከደረቁ አይሰበሰቡም። አጋንንት ከበው የሚያስጨንቁት የማይጾምን ሰው የሚጾምን ሰው አይፈትንም ማለት እንዳልሆነ ሁሉ ማለት ነው። እሱ ራሱን የቻለ ጎዳናል። ስለዚህ ያስጨንቃሉ። ጥያቄ እሳት እየነደደ እሳት እየነደደ እንጨት ብንጨምርበት እሳቱ ምን ያደርጋል? ይጨምራል እንጨቱን ወጣ ወጣ ብናደርገውስ ይጠፋላል እንዲህ እሳቱ እንጨት ምንድን ነው ምግብ እሳት ምንድን ነው እንደዚያ ነው እንጨቱን ወጣ ወጣ ስናደርገው እሳቱ ምን ያደርጋል ይጠፋል ጾም ታጸምም የተባለ እንደዚህ ነው ጭጭ ነው የምታደርገው እረፍ የምትለው እንጨቱን መቀነስ ነው ይሄ ነው ጾም ከዚያ አብይ ጾም እንፈታ ነው። ዘመን መገላበጡ አይቀርም። የተሾመ መሻሩ አይቀርም። ያጣ ማግኘቱ አይቀርም። የከሳ መወፈሩ፣ የወፈረ መቅጠኑ አይቀርም። ያጣም ያገኛል። የታመመም ይድናል። ጤነኛም ይታመማል። በዘመን አትመኩ ባላችሁ፣ ነገር ነገ በሚሆን ነገር ላይ አትጨነቁ። ነገ ምንድን ነው የሚሆነው? የዛሬ አምስት ዓመት ምንድን ነው የሚሆነው? የዛሬ ሦስት ዓመት፣ የዛሬ ዓመት፣ የዛሬ ወር የሚያገባን ነገር የለም። የእኛ ድርሻችን ንጹህ መሆን። በንጽህና ምን ይሰበስባል? ሀብት ይሰበስባል፣ ፀጋ ይሰበስባል፣ ረድኤተ እግዚአብሔር ይሰበስባል፣ መላይት ይሰበስባል። ሁሉም ንጹህ ወደሆነ አካል የማይሰበሰብ የለም። መልአክ ቢሆን፣ ነቢይ ቢሆን፣ ሐዋርያ ቢሆን፣ ንጹህ ወደሆነ ሰው ሁሉም ይመጣል። እመቤታችንም ትመጣለች፣ እግዚአብሔርም ይመጣል። እነሱ ካሉ ደግሞ ሁሉም ይመጣል። እና የእግዚአብሔር ፈቃዱ ንጹህን እንድንሆን መጀመሪያም ንጹህ አድርጎን የፈጠረን ኋላምን ኋላ ምን ጹህ ሆኖ ነው በሞቴ ያዳምጡ እኔ እኮ እውነቴ ነው ተናግሮ ተናግሮ ተናግሮ ተናግሮ ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና የዋሉ ብሎ የለ እኔ ምን አድርጌለት ነው የሰው የሚመርቀኝ ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። የያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብጠይቁ፣ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት። የሚሰሙበት ቦታ ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። አሁን እኔ ራሴ በግሌ ለምክር ብዙ ምእመናንን አገኛለሁ። አንድ ሰዓት ያወሩኛል ዝም ብዬ ዝም ብዬ፣ ማለት አንድ ሰዓት ያወሩና አስር ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ፣ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ ሁለት ሶስት ሰውም ታዝብ ያውቃሉ። ተናግሮ ተናግሮ ተናግሮ ተናግሮ ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ፣ ደህና የዋሉ ብሎ እኔ ምን አርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ፣ ሰው የሚናገርበት ሜዳ አጥተዋል ማለት ነው። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዲህ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? አንድ ተናገሩ ነው ሁለት ስማ አንድ ተናገር ነው። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ያውቅም ኃጢአት ሌላ ኃጢአት ማድረግ ይፈልጋል። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝ። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልባል፣ ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝ። ኃጢአት መልስ ሆኖ አያውቅም። የሚባለው ለዚህ ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ፣ ንጽህናችሁን በደንብ አድርጉ። የጆሮ ንጽህና፣ በጆሮአችሁ ርኩሰት ላለመስማት፣ በአይናችሁ ርኩስ ነገር ለማየት፣ የአይን ንጽህና። የሰው የህይወት በሮች የሚባሉት እነዚህ አምስቱ ናቸው። በእነዚህ በአምስቱ ህዋሳት የሚገቡት ነው፣ ህሊናውን ማርከስ የሚጀምረው እሱ። ረጅም ነገር አለው፣ እሱን አንብባችሁ ድረሱበት በደንብ አድርጋችሁ ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየው እና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌለው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል፣ ሁሉ ነገር የሚበላቸው መርከቡ ሲሰበር። የማታገኘውን አትፈልግ። የማትጨርሰውን አትጀምር። የማታሸንፈውን አትጣላ። ድል የማትነሳውን አትከራከር። ረበሞት ያዳምጡ እኔ ከውነቴ ነው። ተናግሮ ተናግሮ ተናግሮ ተናግሮ ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደና ያዋሉ ብለ እኔ ምን አርጌለት ነው የሰው የሚመርቀኝ ለምንድ ነው ስትሉ፣ ሰው የሚናገርበት ሜዳ ተዋል ማለት ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። የአይቆ መልክት ምራፍ አንድ ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሦስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። አንድ ሰዓት ያወሩኛል ዝም ብዬ እኔ ዝም ብዬ ማለት አንድ ሰዓት ያወሩና አስር ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ይለኛል ታሟል እኮ ሰው በጣም ታሟል። እንደው እናቴ እንደው መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። ሁለት ሶስት ሰውም ታዝቤ ያውቃለሁ። ተናግሮ ተናግሮ ተናግሮ ተናግሮ ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና የዋሉ ብሎ የለ እኔ ምን አርጌ የለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አተዋል ማለት ነው። እግዚአብሔር ስንት ጆሮ ነው የሰጠን ንገሩኝ እንጂ ስንት አፍ ነው የሰጠን? እንዲህ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው አንድ ተናገሩ ነው ሁለት ስ ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም ኃጢአት ሌላ ኃጢአት ማድረግ ይፈልግ አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል የዛሬ ላድርግና ድግም አይደግመኝም ከዛ ደግሞ ያ ደግሞ ምን ያደርጋል ትዝታ ይጥልብሃል ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላድርግና አይደግመኝም ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ኃጢአት መልስ ሆኖ አያውቅም መልስ የሚሆነው ንጽህና ነው እና ንጽህናችሁን ጠብቁ። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና በጆሮቹ ርኩሰት ላለመስማት፣ በአይናችሁ እርኩስ ነገር ለማየት የአይን ንጽህና፣ የሰው የህይወት በሮች የሚባሉት እነዚህ አምስቱ ናቸው። በእነዚህ በአምስቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው እሱ። ረጅም ነገር አለው እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌለው እንዳይበላሽባችሁ፣ እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል፣ ሁሉ ነገር የሚበላቸው መርከቡ ሲሰበር። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር። የማትወጣ ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት፣ ነው ያለ ሊቁ። ለሰው ብለህ እግዚአብሔርን ከምታስደስት እግዚአብሔር ብለ ሰውን አስደስት። ገብታችኋል? ቋንቋ ለሰው ብሎ እግዚአብሔር ማስደሰት ማለት ነው። ምን ማለት ይመስላችኋል? ለሰው ብሎ መጸለይ፣ ለሰው ብሎ መቁረብ፣ ለሰው ብሎ ብቻ መታየት ነው። በቃ ለሰው በሚባል ነገር እግዚአብሔርን አስከፍ ናንድ ለማበሰ ሰብ ላይ ለቢጹ ማህበ እግዚአብሔር ይጽል ይውሎቱ ወለማበሰ ሰብ ላይ ለእግዚአብሔር ማህበ መኑ ይጽል ይውሎቱ ሰው ሰውን ቢበድል ወደ እግዚአብሔር ይጸል ይውለታል። ሰው ሰውን ቢበድል ወደ እግዚአብሔር ይጸል ይውለታል። ሰው እግዚአብሔርን ቢበድል ግን ወደ ማን ይጸል ይውለታል? እግዚአብሔርን እየበደል ነው እግዚአብሔርን እየበደል ነው ነው ወደ መርከቡ አልገባንም ማለት እግዚአብሔርን ወደ መፍራት ሰው አልገባም በእውነቱ ማለት ክህነት አለው ቤተ ክርስቲያን ይገባል ወደ እግዚአብሔር መፍራት ግን አልገባም ዲቁና አለው መቅደስ ይገባል ወደ እግዚአብሔር መፍራት ግን አልገባ እግዚአብሔርን ወደ መፍራት ያልገባ ሰው ቤተ ክርስቲያን ገብቶ ምእመናንን ይዞ ይወጣል እንጂ ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ፣ ወሬው ቢረባም ባይረባም። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስኪ ቆይ ትንሽ አረፍ ልበል ብትል የዓመት እረፍት እተውትና የደቂቃ አረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምን ቁም ነገር አለው? ኦክስጅን አንድ አቅማዳ ኦክስጅን ቢሰበሰብ ምንም ጥቅም የለው። ደምን ለማጣራት የሚጠቅመው ብታቆም ምን ይሆናል? ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም፣ ልብም፣ ሁሉም ጊዜ ያላቸው፣ አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱም ሳምባ ለልብ ጊዜ ይሰጠዋል። ጊዜም ጊዜ ቦሳ ይጠጠዋል ይሰጠዋል። አንዱ አጣርቶ ይጥልካል፣ አንዱ ያበለጽጋል እንዲሁ ነው ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር ይሄ እኮ ሰውነታችን ቤተሰብ ነው አታውቁ ቤተሰብ እኮ ነው እ አሁን እኔ ቢያመኝ ምን ያደርጋል መስላችሁ ጭንቅላቴ አሁን እችን እጣቴን ቢያመኝ ጭንቅላቴ እጣቴን እኮ አመማት ይላል ልሂድ ይላል እግር ደግሞ ይሄዳል መድኃኒት ወዳአለበት ይሄድና አፍ ምን ያደርጋል አሞኛል ምንክን እጣቴን መቼ ሰኙ ጀምሮ ይላል ጆሮ ደግሞ ምን ይላል? ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? ዓይን ያያል። ክኒን ዋጥቆ ስል ጠጠሩን አብሬ እንዳልወጣው ያያል ዓይን። ጉሮሮ ይውጣል። እዚ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ እንዳንገልጠው የጥርስ ደም የሆነብን። እስመ ቅናት ተበልኦም ለልበ ብዙሀን በማዕት ቅናት የብዙ ሰዎችን ልብ ውስጥ ውስጣቸውን እንደ ትል ትቦረቡራቸዋለች። በቅናት ደግሞ እግዚአብሔር ጸጋ አይወረስም። እዚያ በኋላ ዳዊትና ሳውል ጠላት ሆኑ ማለት ነው። ዳዊት ሲሄድ ሳውል ሲከተል ዳዊት ሲሸሽ ሳውል ሲከተል ዳዊት ሲሸሽ ሳውል ሲከተል አንድ ቀን ተመልከቱ ምን አደረገ ዳዊት ወልዴ ቃል ቃልህ ከማይዘኒ ዳዊት ወልዴ ቃልህ ከማይዘኒ ማይዘኒ ዳዊት ልጄ ዳዊት አንተ እኮ በገና ስትደረድር ደስ ትለኛለህ ናማ በገና ደርድርልኝ ብሎ ጠራው። በገና ሲደረድርለት እሱ ቅዱስ ዳዊት በገና እየደረደረ እየዘመረ ደስ ሊለዋል ብሎ ሲያስብ በዚያ ራሱ ቀንቶ ምን አደረገ ሳኦል ወርውሮ ሊመታው ጦር ወረወረ። እዚያን ጊዜ አድኅነኒ እግዚኦ እምብእሲ እኩይ፣ አቤቱ ከክፉ ሰው አድነኝ ብሎ ሲጸልይ፣ ያን ጊዜ ጦሩ ውልብ ብሎ ከግርግዳው ላይ አረፈለት። ቅዱስ ዳዊትም ከሳኦል እጅ አመለጠ። ያን ጊዜ ምን አለ እግዚአብሔር ኃይሌ ወፀወኔ ወእቶይ የከልቦቱ እግዚአብሔር አንድ በበረሃ የሚኖረው መነኩሴ አንዲት ሴተደችና አየኸኝ አይደል በጣም እኮ መልካም ሰው ነኝ፣ አለች ከፊቱ ወዲያ ማለት ነው። ትክክል ነሽ፣ እግዚአብሔር ደግሞ የመልካምነት ሁሉ ምንጭ ነው፣ አላ በእሷ ውበት አንጻር ማን ይታየው ነበረ? የእግዚአብሔር መልካምነት ይታየው ነበር። የእግዚአብሔር ውበት የእሷን ውበት አስረስቶታል ማለት ነው እና እግዚአብሔር ፍጹም መልካም የሚወደድ መሆኑን የእግዚአብሔርን ውበት የማያዩ አይኖች ስላለን ምን ያል ምን ያህል ድሆች ነን። በሆኑ እግዚአብሔር ለዚያ እንዲያደርሰን ነው መድከም ያለን እግዚአብሔር ውብ ሆኖ የማይታያቸው አይኖች ናቸው ዓለምን የሚያደንቁት ማለት ነው። ስለማይቻለን ነው። በዚያ ተጠልፈን የወደቅ ነው።